የመጀመሪያ ወር ስራዬ ስንት ብር ግብ ያገኘው፣ ስንት ብር ሰራው፣ ከጥዋ በከጥዋ የሰራሁትን ብሬን አሳያችኋለሁ ማለት ነው። ኑ ቡና እንጠጣ ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ እህቶች ወንድሞች እንዴት ናችሁ በያላችሁበት አላህ ይጠብቃችሁ ዛሬ የምናየው በውስጥ እየገባችሁ አይ ይሄ ኦንላይን ስራ የሚባል እኮ እውነት አይደለም አስተማማኝ አይደለም እንዲሁ ታይለፋ ቁጭ ተብሎ እንዴት ነው ብር ሊገኝ የሚችለው እንዲሁም ደግሞ አይ ይሄ ሐራም አይሆንም ምንም ሳንለፋ ቤታችን ቁጭ ብለን ብር ልናገኝ የምንችለው እያላችሁ ያላችሁ ላጠየቃችሁኝ እህቶች እህቶች ወንድሞች በግልጽ ታውታላችሁ ማለት ነው አንደኛ ሐራም አይደለም። ሁለተኛ እንደገና ቁጭ ተብሎ አይደለም የሚገኘው ጅሁድ አድርጋችሁ ለፍታችሁ ነው እንጂ የሚገኝ ቁጭ ብሎ አን ምንም አይነት እርምጃ ሳይደረግ ምንም አይነት ልፋት ሳይደረግ ብር አይገኝም፣ የለም። ይህን ሁላችንም ልናውቅ ይገባል ማለት ነው። እንደገና ሐራም የሆነው ሌላ እንደ ቁጠባ ምናምን አይነት ነገር የለም። ትሰራለህ፣ የስራ ልክ ታገኛለህ። ይህ ነው ህጉ ማለት ነው። እኔ በዚህ የመጀመሪያ ወሬን ነው የማሳያችሁ የመጀመሪያ የጀመርኩ ጊዜ የመጀመሪያ ጊዜ በደንበኞች ወደ እናንተ በደንብ አይመጡም እና ደግሞ በተደጋጋሚ ያለመሰልቸት ፖስት ማድረግ ሰዎች ብዙ ሰው ጠይቆ የአለመግዛት እንደዚህ አይኔ ይፈታተኗቸዋል። እሱን ቻሌንጅ ያለፍኩበትን ጊዜ እኔ ያሳያችኋለሁ ማለት ነው። ቀላል ነው ማለት አይደለም። በነገራችን ላይ በጣም ከባድ ነበር የመጀመሪያው ጊዜ ግን፣ ጊዜያቶች በረዘሙ ጊዜ አንደኛ ደንበኞች እንደ በፊቱ ደንበኛ ምን ይፈልጋል የሚለውን ነጥቦች መረዳት ጀምሬያለሁ። ሲቀጥል ደግሞ ሁለተኛ እንደዙም ደግሞ ደንበኞች እየበዙ እየበረከቱ የባለፈው ወር ለአስር ሰው ሽጬ ከሆነ አሁን ደግሞ ለሀያ ሰው ለሰላሳ ሰው ያላደገልኝ ማለት ነው። እንደዚህ ነው ስራ የጀመረው። መጀመሪያ አካባቢ ትንሽ ፈተና ይኖረዋል፣ እስከሚታወቅ ሰዎች ወደ እናንተ ወደ አንተ እስከሚመጡ ድረስ ማለት ነው። እስኪ እኔን እየመዘግብ ክዣል። የመጀመሪያው ጊዜ በነገራችን ላይ የመጀመሪያ የሸጥኳት መጀመሪያ የሸጥኳት ገበያ ልዩ ነበረች። እየጠጣን ስሜቱ በጣም ነበር ደስ የሚለው። ይሄ ነው ይታያል። ቤት ተስፋ አደርጋለሁ እኔ ያው ጽሁፌን ይቅርታ እና እንደዛ አድርጌ ጽፌ አይዣዋለሁኝ። እዩ ከቀን ከዚህ ይጀምራል። ከቀን አንድ ሁለት ሶስት አራት ድረስ ምንም ነገር አልሸኩም። በጣም እየደከምኩ በነገራችን ላይ በተደጋጋሚ ፖስት እያደረግኩ በእያንዳንዱ ማዋቃት ተዋሶል ምንም አይነት ዘቡን አልመጣልኝም። ግን ቀን አምስት ላይ አንድት የተመረቀች አላህ ኸይር ጀዞ አንክፈላት ሰራህ የመጀመሪያ ስለሆነች ለእኔ ልዩ ስሜት ነበር የተሰማኝ። እና ዘይት ገስታኝ ስልሳ ሪያል ሰርቸው እያለሁ ማለት ነው። በቀን አምስት ስድስትና ሰባት ምንም የለም ነበር። በስምንት ኸልጣ አራት ኸልጣ በኻህ ሸጬ ስልሳ ሁለት ብር አገኘቸው እያለሁ ማለት ነው። ስልሳ ሁለት ብር አገኘቸው እያለሁ በዘጠኝ በአስር በአስራ አንድ ሦስቱን ቀን በተከታታይ ወፍ የለም ማንም አይነት ሰው በነገራችን ላይ የሶስቱ ቀን ምንም የለም ስላችሁ በጣም በርካታ ሰው ይጠይቀኛል። ለበርካታ ሰው ሜሴጅ ይጻጻፋለሁ። ለበርካታ ሰው ጋር ማብራሪያ ይሰጣሉ። ግን የለም በአስራ ሁለት ሙሉ ከልጣ በኻህ ዘይት ሽቶ ሸጬ አርባ ሁለት ብር፣ ሀያ ብር፣ ስልሳ ብር፣ የዘይት ስልሳ ብር፣ አምሳ ብር ሸጬ መቶ ሰባ ሁለት ብር ይታያል። ቤ ተስፋ አደርጋለ 172 ብር አስገብች ሰርቸው ያለው ማለት ነው። አሁንም በ13 ና በ14 እንደተለመደው ወፍ የለም፣ በብዙ ልፋት ውስጥ ነው ደንበኛ የሌለው በነገራችን ላይ። እንዲሁም ደግሞ በ15 ክሬም ሸጬ 39 ብር ሰርቻለሁ። በ16 እና በ17 አሁንም ምንም የለም። በ18 ሁለት ክሬም ሸጬ 50 ሪያል ሰርቻለሁ። 19፣ 20፣ 21 ወፍ የለም። በሀያ ሁለት ይታያሉ ተስፋ አድርጋል። በሀያ ሁለት አሁንም የለም። በሀያ ሶስት ሁለት ሸቶዎች ሁለት ካፕል ማለት አራቱ ሸቶ ባንድ ማለት ነው አምሳ ሪያል ሰርቻለኝ። በሀያ አራቱ ፊልም። በሀያ አምስት ከልጣ ዘይት ሸጬ ስልሳ ከልጣ ከከልጣ አርባ ሁለት ብር ከዘይት ደግሞ ስልሳ ብር ሰርቼ መቶ ሁለት ብር ሰርቸው ያለው ማለት ነው። በሀያ ስድስት አሁንም ደግሞ ምንም ነገር የለም። 26 ለምንም የለም። በሀያ ሰባት ክሬም ሸጬ 29 29 ሪያል ሰርቻለሁኝ። በ28ም ሽቶ ሸጬ 29 ሪያል ሰርቻለሁ። በ29 ምንም የለም፣ በ29 የለም። በሰላሳ አሁንም ክሬም ሸጬ 39 ሪያል ሰርቻለሁ ማለት ነው። በሰላሳ ቀን ውስጥ በሰላሳ ቀን ውስጥ ለስንት ሰው ሸጥኮ ማለት ነው? አንድ ሁለት ሶስት አራት አምስት? ስድስት ሰባት ስምንት ዘጠኝ አስር ለአስር ሰው ሸጫለሁ ማለት ነው። ለአስር ሰው ሸጫለሁ አስር ደንበኛ ማግኘች እያለሁ በሰላሳ ቀን ውስጥ ለነዚህ ለአስር ሰው ለአስር አስር ሰው አገኝቼ በሰላሳ ቀን ውስጥ ስንት ብር መስራች እያለሁ? ስድስት መቶ አምሳ ሁለት ብር መስራች እያለሁ ማለት ነው። ስድስት መቶ አምሳ ሁለት ብር በነገራችን ላይ እንደዚህ ስድስት መቶ አምሳ ሁለት ብር አገኘው በስልክ የቁጭ ብዬ ሲባል ቀላል ሊሆን ይችላል፣ ግን በጣም ነው የሚፈት ነው። የሰውን ምን አይነት ሰው ወዳንተ እንደሚመጣ አይታወቅም። ለእነዚያ ሁሉ ሜሴጅ አምስት ስድስት ሰው ሰባት ሰው አናግረ ሳይገዙ የሚሄዱበት ቀን አለና ሁኔታ አለና ይፈትናል። ያን ሁሉ አልፌ አልሐምዱሊላህ የመጀመሪያ የመጀመሪያ የኦንላይን ገበያ ደሞዝ ይች ነበረች ማለት ነው። ትለያለች። ጣሟም ለየት ያለ ነው። አንደኛ የመጀመሪያ ነው። ሁለተኛ እንደገና ሌላ ተጓዳይ ስራ ጋር ነው እናመሰራው ለእኔ በቂ ነበር በሰዓቱ። ግን አልሐምዱሊላ ማሳደግና በተሻለ ሁኔታ መስራት ያለው ማለት ነው። እና ደግሞ ሀራም ነው ሀራም ነው የምትሉ እህቶች ወንድሞች፣ ማለት ነው ሀራም የሚሆነው እንዴት ነው ማለት፣ ዝም ብሎ አንድ ስራ ሀራም ሊሆን አይችልም። በውስጥ እየገባችሁ ሀራም ነው ሀራም ነው የምትሉ እንዴት ነው፣ አንድን እቃ ተሽጦ ለፍቶ ደክሞ የመጣን የመጣን ብር እንዴት ነው ሓራም ነው የምትሉ ያለ ምንም ማስረጃ ያለ ምንም ነገር ማፊ ሓራም። ዝቦታ ላይ ለፍተሽ ሰርተሽ ነው የምታገኘው፣ ሓራም ይባል ዝቦታ ላይ ይለም ኢንላሂ ወፍግነ እህቶች ወንድሞች በርቱ። እንደዚህ አይነት ማበረታቻ የሆነ እናለ የምትሉ ከሆነ ደግሞ እንደዚህ የባለፈው ሞራለ ይሄ መጀመሪያ ወሬ ነው። የወራቶችን ገቢዎች እንደት እንዳሳደግኩኝ እንደት ማሳደግ እንደቻልኩኝ ከጥዋ በከጥዋ አሳያቸዋለሁ፣ አስፈላጊ ከሆነ ማለት ነው። ግን ይህንን ዛሬውን የቀረጽኩት እህቶች ወንድሞች በውስጥ እየገቡ ውሸት ነው በኦላይን ቤታችን ቁጭ ብለን በስልካችን እንደት ብር ሊመጣ ይችላል እውነት ነው። ቁጭ ተብሎ ብር አይመጣም። በነገራችን ላይ ዋጋ ተከፍሎ ነው፣ ነፍስዬን ይሁን ጀሰድዬን ይሁን ተለፍቶ ነው ብር የሚመጣው። ብር እንዲሁ ዝም ብሎ በበሳት አይመጣም። ስልክ ላይ ቤታችን ቁጭ ብለን በስልክ ሲባል ሳይለፋ ሳይሰራ ጅሁድ ሳይደረግ የሚመስላችሁ እህቶች ወንድሞች ተሳስታችኋል። ዋጋ ተከፍሎ ነው በነገራችን ላይ ይሄ ብር የሚመጣው ማለት ነው። ብዙ ሰውን አናግሩ። ትግስታችሁን ተፈታትኖ ነው የሚያድገው። ግን የመጀመሪያ ስራ ነው ይሄ በቀናት ልክ በጊዜያት ልክ በወራት ልክ ስራው እያደገ እውቅና እያገኘ ከሰዎች ጋር እንዲሁም በፊት ከእናንተ የገዙ ደንበኞች መልሰው እየመጡ ሲገዟችሁ ሲቀጥል ደግሞ ለራሳችሁም ተጠቅማችሁ ሌሎችንም መጥቀም፣ ይሄ በጣም የሚበረታታና ምርጥ ነገር ነው። እንሻላ እንደዚህ እንደኔ የተመቻችሁ ስሩ። መስራት ያስከብራል። ለሌሎቹንም ደግሞ የሚሰሩ ሰዎችን ወደ ጀማው እየጠራችሁ ኑ ስሩ በሉ። እናንተ ራሳችሁ እንኳ ባይሆንላችሁ ለሚሆንላቸው ሰዎች እየጠራችሁ ይስሩ። ምን ችግር አለው? የሌላ ሀገር ዜጎች እንደዚህ እጅ ለእጅ ተያይዘው ሰርተው ያድጋሉ። የእኛ ሀገር ግን ከአረብ ቤት መውጣት አልቻልንም። ስራችን ያረቤት ስራ፣ ይሄ ደመወዝ እንኳን ለለውጥ ቀርቶ አይደለም። ወበአችን፣ ሁኔታችን ሁላችንም እናውቃለን። ስለዚህ ኢንሻአላህ አላህ ሱብሃነሁ ወተዓላ ይሄንን የለውጥ መግቢያ ሰበብ ምክንያት አላህ ያደርግልን። አብሽሩ እህቶች፣ ወንድሞች አላህ ይጠብቃችሁ። በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱ።